አሰላሙ ዓለይኩም ወረሕማቱላህ ወበረካቱሁ። እያንዳንዱ ጓደኛ እሱን ከአላህ መንገድ የሚያግደው እገሌ የሚባል ጓደኛ ይኖረዋል። በቅያማ ዕለት የጓደኛውን ስም እየጠራ ዋ ጥፋቴ፣ ምነው እገሌን ወዳጄ አድርጌ ባሊያስኮት ኑሮ እያለ በፀፀት ሁለት እጆቹን ይነክሳል። ይህም በእያንዳንዱ ፋሲቆ ላይ የሚከሰትና የጸና አምላካዊ ቃል ነው። እናም ጓደኛ መምረት ግድ ይለናል። በእውነቱ መጥፎ ጓደኛን የያዘ ሰው እርሱ ራሱ በዳይ ነው። በአንድ ግለሰብ ህይወት ላይ የጓደኛ ተጽዕኖ እጅግ ከፍተኛ ነው። ምናልባትም ከወላጆች ቀጥሎ ትልቁን አሻራ ማሳረፍ የሚችለው ጓደኛ ብቻ ነው። በተለይ አሁን አሁን ወላጆች ለልጆቻቸው በቂ ትኩረት፣ እንክብካቤና ተርቢያ በማይሰጡበት ጊዜ ልጆቻቸው ላይ የሚያርፈው የጓደኛ አሻራ የበለጠ ይጨምራል። መልካም ጓደኛ የያዘ ሰውም ወደ ላይ ከፍ ይላል። ከመጥፎ ጓደኛ የተጎዳጀም በጓደኝነቱ ምክንያት ታች ይወርዳል። በተለይ አሁን አሁን ፈሳድ በተንሰራፋበትና መልካም ነገር በታመቀበት ሁኔታ የመጥፎ ጓደኛ መዝዝ የበለጠ አደገኛ እየሆነ ሂዷል። ነቢዩ ሰለላሁ ዐለይሂ ወሰለም መልካም ጓደኛንና መጥፎ ጓደኛን ሲገልጹ እንዲህ ብለዋል። የመልካም ጓደኛ ምሳሌ ልክ እንደሽቶ ነጋዴ ሲሆን ሽቶ ነጋዴው ባይቀባህ እንኳን ማዕዛው ያውደሃል። የመጥፎ ጓደኛ ምሳሌ ደግሞ ልክ እንደ ብረት ቀጥቃጭ መናፍ ነው። ቀንጤው ባያገኘህ እንኳን ሽታው ያገኘሃል። አቦ ስንቱ ነው በመጥፎ ጓደኛው ምክንያት ህይወቱ የተበላሸበት። ስንቱ ነው በእኩይ ጓደኛው ምክንያት ወድቆ የቀረው። ስንቱ ነው በምግባረ ብልሹ ጓደኛው ምክንያት ዘሙት ላይ የወደቀውና በዚያው ሴሰኛ የሆነው ስንቱ ነው በሱሰኛ ጓደኛው ምክንያት የሚት የሲጋራ የመጠጥ የእጽ ወዘተ ሱሰኛ የሆነውና መመለስ ያቃተው። ስንቱ ነው በብልሹ ጓደኛው ምክንያት ለቤተሰቡ እና ለማህበረሰቡ ጸር የሆነው። ለመሆኑ ብዙዎቹ ታዳጊዎች ሲጋራ ማብነንን፣ ሺሻ መማገን፣ አልኮል መቀምቀምን፣ እጽ መውሰድን፣ ፖስትፒል መቃምን፣ ውርጃ ማስደረግን ወዘተ ከወላጆቻቸው ወይም በትምህርት ቤት ግቢ ውስጥ የተማሩ ይመስላችኋል? አይደለም። እነዚህ ሁሉ መቀምቀም ውስጥ የገቡት በጓደኞቻቸው ተጽዕኖ ወይም ግፊት ነው። ነገር ግን ከእነዚህ ሁሉ ነገር ራሳቸውን የሚያገኙት ከማያወጡበት አዘቅት ውስጥ ሆነው ነው። ይህም ራሳቸውን እንዲወቅሱ፣ ራሳቸው የሚኖራቸው ክብር እንዲወርድ፣ ብሎም ራሳቸውን እንዲጠሉትና የኋላ ኋላም በራሳቸው ላይ የበዳይነት ታፔላን እንዲለጥፉ ያደርጋቸዋል። ግን ለዚህ ሁሉ ያበቃቸው ጓደኞቻቸው መሆኑን አላጡትም። ቢሆንም ምንም ማድረግ አይችሉም። ምክንያቱም ሕይወትን መክተፍ ቀላል ሲሆን መለስ ግን ከባድ ነው። እንግዲህ በዚህ አይነት ሁኔታ ነው መጥፎ ጓደኛ ግለሰብ ከጀሃነም እሳት አፋፍ ላይ የሚያደርሰው። ከዚህ በኋላም ደግሞ ጎዳዩ ወደ ጌታችን የተመለሰ ነው። ሁላችንም ቆም ብለን ራሳችንን ለምፈተሽ ይገባል። ምን አይነት ናቸው ጓደኞቻችን? ይህም በሚዲያም የምንገናኛቸውንም ይጀምራል። ይህንን ቪዲዮ ሼር ላደረጋችሁለት ሰው በጣም የምትወዱትና ለሱ ኸይር የምትመኙለት መሆኑን መግለጫ ነው። ሁላችንም ሼር በማድረግ ከዚህ ሀጅር ልንሽቀዳደም ይገባል። በግሩፖችም በውስጥ መስመርም ለምንላካቸው ሴት ወንድ ሳነን እንላክላቸው። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያደርገን። ስብሓነከ አላሁማ ወቢሐምዲክ አሽሃዱ አንላ ኢላሃ ኢላ አንት